እውነት ጀግና ነው ይሄ ልጅ። ይዞ ጠፋ ጋይስ። አረ ወይኔ! እዚ እይቱ ነገር ግራ ገብቶኛል። ያብ እንግዲህ ሄሉይም ማለት ነው፣ ሄሉዬ ማንም አይነካብኝ ቢሉ ማለት ነው። ይዞ ጠፋ፣ አፍኖት ወሰዳት፣ ቤቷን አስገባት ጋይስ። በነገራችን ያብ በህግ ከሄደች ይች ልጅ ወንጀል ነው ያስጠይቃል ሴት ልጅ አለ ፍቃድ አለ ፍላጎታ ወስደክ ቤት ዘግቶባት የምታስቀምጥ ከሆነ መዘዙ ለአንተ ነው። ብር ስላለቅ አፍታም ስለሆንክ የሚሆን ነገር አይደለም። በነገራችን ላይ ሁሉም ነገር በፍላጎት ሲሆን ነው። እሷ ስትፈቅድ ነው ትዳርም መሰርተ ደስተኛ የምትሆነው። ሁለታችሁ እኩል ስትዋደዱ ስትከባበሩ ነው፣ አይደለም? በእርግጥ ለመነጋገር በጣም መረጋጋት ይቀራታል፣ ሄሉዬ ማለት ነው። በሰላም ለመለያየትም አብሮ ለመቀጠልም በጣም ብዙ ነገር ይቀራታል። በጣም ማለት ነው። በጣም ጎበስናት፣ ራሷን ትጠብቃለች ምናምን፣ ግን በሕይወቷ ላይ ብዙ ከባድ ውሳኔ ነው የምትወስነው። እና ግን ጀግና ነው በአንድ በኩል። ጋይስ እንዴት አያችሁ? ኧረ ይሄ ሰው እያልተቻለም፣ ጋይስ ጭራሽ ይዞት ሄደ ቤቷን፣ ቤቱን ማለት እንጂ አረ፣ እንዴት ዋላችሁ ውዶች? እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዙ ትበልልኝ እኔ ውዶች ማለት ነው። እንዴት ናችሁ? እንዴት አያችሁ ጋይስ? ምንም አያረጋትም በነገራችን ላይ ግን ጥሩ ነው። እንግዲህ ካይ እንዳልክ ጋም አትገናኝም ማለት ነው። ለዛ ነው ልጁ ትላንትና እንደዛ እንዳልክ ማለት ነው ያሳዝነኝ ጋይስ። በእርግጥ አዛኝ ልብ ነው ያለኝ እኔ። ለሁሉም ሰው ሁሉ ማዝ ነው፣ ግን ያዘነ ሰው ሳይ እኔ አልቃሻኝ አልችልም። እና ዛሬ ጭራሽ እንግዲህ ልል በዳጊ የተለቀቀ ቪዲዮ አይታችኋል ብዬ አስባለሁ። እንግዲህ በድንገት ጠፍታለች፣ እሱ ለማግኘት ሄዳ ወደ ቤት አልተመለሰችም። እንግዲህ የተባለው እንግዲህ አጋጣሚ መቷል ቤት ማለት ነው ያ እኔ ጋ ናት አለች ዳጊ፣ ለአንተ ለማሳወቅ ነው መጣው አንተ ደግሞ ይሄ ቤት አንተን ለማየት አልፈልግም ማየት አልፈልግም ከዚህ ቤት ውጣ እሷ ቤት የለችም ምን ትሠራለህ ነው አለ እንግዲህ ያ አቤት፣ አቤት የባልነት ስሜት ያባወራ ስሜት የተሰማ ነው ይሄ ልጅ ማለት ነው። አለም ምን እንጃላቅ እና እንግዲህ ሉልም እዛ ቤት ነበረ እንግዲህ እሱ ሲመጣ ማለት ነው። ወዶቼ እኔ ነገሮቹ ባይባባስ ያብ አሁን ራስህ ነገሮቹን ለመፍታት ከሄሉ ጋር መሆን ከፈለግ፣ ትዳርን መቀጠል ከፈለግ፣ አንተ ከዚህ ልጅ ጋር ሰላም መፈጠር አለብህ። ለምን ሄሉም እሱ እንዲነካ አትፈልግም እሱ ላይ የሚደርሰው ነገር በእሷ ምክንያት ስሎ ትሰጸታለች። ስለዚህ ከሱ ጋርም መስማማት አለብህ ብዬ አስባለሁ፣ ሰላም የምትፈልግ ከሆነ ትዳር የምትፈልግ ከሆነ ግን ስህተቱ ምንድን ነው? ባይግድ የሚሆን ነገር የለም። በተረጋጋ መንፈስ ነው ነገሮቹ መፍታት ነው እንጂ አንተ ቤቷን እሷን ቀምተ ወይም ደግሞ እሷን ወስደ ቤት ስላስቀመጥ የሚሆን ነገር አይደለም። በነገራችን ላይ ፍላጎት አላት፣ ታፈቅራለች፣ የታወቀ ነው። ትናንትና ማይተናል ቪዲዮ ላይ እንረዳለን። የማትፈልጉ ሰው እንደዛ ያቀፋችሁ የሳማችሁ ምናምን ገባችሁ አይደለም። ስለዚህ በግድ የሚሆን ነገር የለም። ቀስ ብለን ከዚህ ልጅ ጋር መጣላት ሳውን ሰላም ማውረድ ላጠፋው ስሜታዊ ሆኜ ነው እቅርታ ብለን ከዚህ ልጅም ሰላም መፍጠር ነው። አንደኛ ጓደኛው ነው። ኖርማል ጓደኛ እስከሆነ ድረስ ደግሞ ድጋሚ ሌላ ጥፋት ማጥፋት የለብን ብዬ አስባለሁ። ዛሬም እንግዲህ አንቆ ሲይዝ ነበር። ያም ማለት ነው፣ ሁለቱም ሲያያዙ ነበር። ስለዚህ እራሳችሁ መፍታት ያለባችሁ ተረጋግታችሁ ነው ብዬ ነው ማስበው። ግን እኔ ሳላ ደን ቀላፊ ጋይስ አስቡት፣ አንደኛ የሶሻል ሚዲያ ተጠቃሚ ሆኗል አሁን በሄሉ የተነሳ ማለት ነው። ስለዚህ እንዳልክም እንደመጣ ያህል ለምን ያለፈ ህይወት ሚዲያ ላይ ነው እያውቃል። ስለዚህ እሱ ለቀቃት ማለት ሌላ ጋ ትሄዳለች። ሄሉ ታውቃላችሁ ለውሳኔ ቅርብ ናት። ትጀምራለች፣ ትበትናለች በትንሽ ነገር። ሄሉ የግን አሁንም እነግርሻለሁ ህይወትሽ ልትበጠብጥ ያቺ ልጅ መጣች፣ ከህይወታችሁ ወጣች። በቃለቀ በጠበጠች፣ ተሳካላት፣ ስለዚህ ወጣለች። ግን ህይወትሽን ማስተካከል ያለብሽ አንቺና አንቺ ብቻ ነሽ። በስሜት የሚሆን ነገር የለም። ይሄ ህይወት ነው። በእርግጥ እንጂ አንቺ ነሽ ከኛ የበለጠ የምታውቂ። ጥሩ ነው በጣም መልካም ልጅ ነው ያልሽ፣ ደግሞ የመልካምነቱን የምታውቂ ከሆነ አለመለየት ነው ብዬ ነው ማስበው። እና ስለዚህ ሰላም የሚፈጥሩ ይመስለኛል። ከሄሉ ጋር ተነጋግሩ ነገሮቹን ቢፈቱ ይመረጣል። እንዳልክ መምጣቱን ግራ የሚገባኝ ጋይስ፣ እንዳልክ ግራ ያጋባል። እውነት ግራ ያጋባል። ማለት ይሄ ነው። ወራቶች አስቆጥሮ እንግዲህ አሁን እንደ አዲስ የመጣ ነው፣ ያዘነ ነው፣ ስለ እሷ ያሰበ ነው፣ ከእሷ ውጭ የወቴለኝም ያለ ነው። ይሄ ነገር ውሸት ነው ግን ጋይስ፣ ውሸት ነው እንዳልክዬ ሶስተው ታው ያየኑ ብዙ ነገር አለኝ። አፈቅርሻለሁ፣ ወድሻለሁ፣ አላንቺ ህይወት የለኝም፣ አላንቺ ባዶ ነኝ እየተባለ ማለት ነው። ግን የደራረቡ የሚኖሩ ብዙ አሉ። በአንድ ሰው የተወሰነ ህይወት የለም። በፈጣሪ ካሉ እኔ በስተቀርማ ነው። ከዛ ውጪ የማይመስል ነገር ነው ብዬሽ ነው የማስበው። ኤንዌስ እኔ ደስ ይለኛል። አንደኛ ቀለበት አደርጋለች፣ አንደኛ ሚዲያ ተጠቃሚ ናት። በየጊዜ ብዙ ነገር ነው የሚፈጠረው እና ስለዚህ ያብ እንኳን ቤቷ ቤቱን ወሰደ ብዬ ነው የማስበው። ለምን ተረጋግታ እንድታስብ ለማውራት ምቹ ነው ብዬ አስባለሁ። ግን በሕግ ክህደት ያስቀጣል፣ ያስጠይቃል። ወንድም አለ ማለት ነው። ሰላም የምትፈልግ ከሆነ ከልውል ጋም ጠይቀ ሰላምን ፍጣል ይዳኔ። ነገር ግን ገረመኝ፣ ገረመኝ ጋይስ።